ሰላም ጤና ስጥልኝ የተወደዳችሁና ክብራትና ክብሯን በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ አድማጮች ተመልካቾች ትግራይን በሚመለከት አንዳንድ ጉዳዮችን ለተወሰነች ደቂቃ የራሴን ምልከታ ለማንሳት ሞክራለሁ አብራችሁም እንድትቆዩ በአክብሮት እጠይቃለሁ ቀጥታ ወደ መረጃው ነው የምሄደው በትግራይ ውጥረት ነግሷል አቶ ጌታቸው ረዳ የፌደራል መንግስት እንዲደርስለት በደብዳቤ ጠይቋል። ይህንን ተከትሎ የነደብረ ሲሆን ቡድን የፌደራል መንግስት ጣልቃ የሚገባ ከሆነ የፕሪቶሪያው ስምምነት ይፈርሳል፣ ጣልቃ መግባት የለበትም ስሉ አስታውቋል። የአድግራት ከተማን የተቆጣጠረው የነደብረ ሲሆን ቡድን ሌሎች አምስት ቦታዎችንም ተቆጣጥሯል። አድጉዶም ተመሳሳይ ድርጊት ከንቲባና ካቢኔያቸው አግቷል። በዚህ ወቅት እንግዲህ ነዋሪው ተሰብስቦ የነበረ ሲሆን ነዋሪዎችን ኃይል ተጠቅሞ በትኗል። የቆሰለ ሰው መኖሩም ተሰምቷል። እንግዲህ ታፋ ላይ በጥይት ተመትተው አይደር ሆስፒታል ገብቷል ተብሏል። የንጣሎ ወረዳም ሳርቲ ሳምሬ ወረዳም የአስተዳደር ካቢኔዎችን ተቆጣጥሯል። ለደብረ ሲሆን ማለት ነው። ከዚህ በተጨማሪ የደብረ ሲሆን ቡድን በትግራይ የሕግ ማስከበር ስራ ጀምር ያለውኝ ብሏል። የደብረ ሲሆን ቡድን በጉዳዩ እንደሚገፋበትም የጊዜያዊ አስተዳደርንም እንደሚያወርድ አስታውቋል። በነገራችን ላይ እንግዲህ እውነት ለመናገር ከሆነ ህዋት ማን ነው? ህዋት ማን ነው? ጌታቸው ረዳ ነው ወይስ ደብረ ሲሆን ነው? ትልቁ ጥያቄ ይሄ ነው። የፕሪቶሪያ ስምምነት ህዋት እና ፌዴራል መንግስት ነው እንግዲህ የተስማሙት። በፕሪቶሪያ ስምምነት ህዋት አለ ብለ ተስማምተ ከፈረምክ አሁን ህዋት አላውቅም ማለት ይቻላል ወይ ነው ይቻላል ወይ ነው። የጊዜያዊ አስተዳደር ህዋትን እየወከለ አይደለም። ሁለንተናዊ ሁለንተናዊው ወደ ብልጽግና አስገብተው ተጠሪነቱም የብልጽግና ነው። ህዋት እየተቃወመ ነው። ጊዜያዊ አስተዳደር በህዋት ማሾም ነበረበት። ነው ጊዜያዊ አስተዳደር በትግራይ ውስጥ ከህወሓት ውስጥ ነው መሾም የነበረበት። ብልጽግና ግን የራሱን ሀሳብ የሚጠቀምበትና የራሱን ፖለቲካ የሚያራድምድለት ተጠሪነቱን የራሱ የሆነ ራሱን የሚደግፍ ሰው ነው እዛ ቦታ ላይ ያስቀመጠው። ሌላው እነ ደብረ ሲሆን ቡድን ጊዜያዊ አስተዳደሩን ከተቆጣጠሩ በኋላ ቀጣይ ጊዜ ምን ሊያደርጉ ይችላሉ? አንደኛ የትግራይ ህዝብ ሙሉ ለሙሉ አልተቀበላቸውም። ስልሳ በመቶ ነው የተቀበላቸው፣ አርባ በመቶ አልተቀበላቸውም። ምናልባት የጊዜያዊ አስተዳደሩን ከተቆጣጠሩ በኋላ ለህዝቡ ጥሪ ያደርጋሉ፣ እንዲህ ሊሆን ይችላል። እንግዲህ በሌላ በኩል ደግሞ ከህዋት ጀርባ ማን ነው ያለው? እነ ደብረ ሲሆን የህዝብን ቅቡልነት ለማግኘት ሀገር እንመሰረታለን ብሎ ወደ ምዕራብ ትግራይ እንዘምታለን ካሉ የተበታተነውን ትግራይ ሊሰበስቡ ይችላሉ ይላሉ። ምናልባት የፌደራል መንግስት ከኤርትራ መንግስት ጋር ያላቸውን ዲፕሎማሲ ለመነጠል እነ ደብረሰሆን አሁን የሚሄዱበትን ሁኔታ ሊቀበላቸው ይችላል። ይሄ የራሴ ሀሳብ እንግዲህ። አድማጮች፣ ተመልካቾች እንደሚታወቀው በትግራይ ጦርነት ወቅት ጦርነቱ ሊጠናቀቅ ጫፍ ላይ ደርሶ በዚህ ጦርነት ኤርትራም ተሳትፎ ነበራት። ለዛውም የአንበሳው ድርሻ የወሰደችው ኤርትራ ነች። በዛን ሰዓት እውነት ለመናገር ከሆነ ማለት ነው ግዲ የለም በስምምነት ይሁን ተብሎ ሰራዊቱ ወደ መቀሌ እንዳይገባ ተከልክሎ፣ በደቡብ አፍሪካ ጆሃንስበርግ ፕሪቶሪያ ስምምነት ተፈጸመ። የፕሪቶሪያው ስምምነት የፌዴራል መንግስት የፈረመው ከህወሓት ጋር ነው። አሁን የፕሪቶሪያውን ስምምነት የፈረመው ህዋት በትግራይ ውስጥ እንደ ፓርቲ ነፃነት አግኝቶ ከፌዴራል መንግስት ጋር ቀደም ስል እንደነበረው እየሰራ ነው ወይ ብለን ካል እየሰራ አይደለም። የፕሪቶሪያ ስምምነት የፈረመውም ህዋት በጊዜያዊ አስተዳደር ላይም አልተቀመጠም። ምናልባት ጦርነቱ በሚነሳበት ጊዜ ዶክተር ደብረ ሲሆን የህዋት አስተዳደር ነበር፣ የትግራይ ክልል አስተዳደር ነበር። አዲስ ፊትን መመልከት አለብን ብሎ ነው ጠቅላይ ሚኒስትሩ ጌታቸው ረዳን እንዲቀመጥ ያደረገው የፕሪቶሪያ ስምምነት ሳይሆን ራሱ አብይ አህመድ ነው። አዲስ ፊት ማያገኘት አለብን ብሎ ጌታቸው ረዳን ወደፊት አምጥቶ ያስቀመጠው የፌዴራል መንግስት ይሄንን ሲያደርግ አሁን ያለውን የህዋትን መከፋፈል ሂሳብ ሰርቶ ነው። ሂሳብ ሰርቶ ነው። ሂሳብ ሳይሰራ እንደዚህ አላደረገ ጌታቸው ረዳ ወደ አላማጣ ቀጠና ነው፣ ዶክተር ደብረሲሆን አደዋ ነው። በኋላ የሚመጣው ነገር እንኳን የሚፈጠር በሁለት የመከፈል ነገር ይፈጠራል ብሎ ሂሳብ ሰርቶ በካልኩሌሽን ነው። ዝም ብሎ አይደለም። እንትን ያልኩት ህዋት ብዙ ነገሮችን እንግዲህ ጊዜ ሰጥቶ በዝምታ ውስጥ ከሰነበተ በኋላ አሁን ሊነሳ የቻልበት ምክንያት ምንድን ነው ነው ከዚህ ከአሰብ ግርግር ከወደብ ግርግር ጋር ተያይዞ ጠንከር ብሎ ወደፊት ሊወጣ የቻለው ህዋት ከጀርባው ምንድን ነው ያለው? ይሄ ነው ትልቁ ነገር። ይሁንም ይነስም ብዙ ስም ተሰጥቷቸዋል። ለኤርትራም ብዙ ስም ሲሰጥ ነበር። ዱባይ ላይ ተነጋግሯል። ሰናፊ አካባቢም እንደዚሁ የስልጠና ፕሮግራሞች ነበሩ። የተወሰኑ ጀነራሎች ተነጋግሯል የሚሉ ነገሮች ብዙ ብዙ ነገር ይነሳ ሊሆንም ይችላል ሊሆንም ይችላል። ስለዚህ ቀጣይ ጊዜ ምንድን ነው የሚሆነው? ህዋት አሁን ስልሳ ፐርሰንት ተቀብሎታል፣ አርባ ፐርሰንት አልተቀበለው። ህዋትን አንዳንድ ቦታዎች ላይ ማተብ መስሪያ ቤት የተለያዩ ተቋማትን ለመቆጣጠር በሚሄዱበት ጊዜ ወጣቶችም ተቃውሞ እያሰሙ ይገኛሉ። ከባለፈው ጦርነት ያገኘ ነው ትርፍ የለም። ስለዚህ ዳግም ጦርነት ውስጥ አንገባም የሚሉ አሉ። ትግራይ ውስጣው፣ በዛው ልክ ደግሞ አይ ግድ የለም ምንም ችግር የለም እነ ደብረ ጽዮንን ደግፈን ያበጠው ይፈንዳ ያሉም ደግሞ አሉ። በዛው ልክ እነ ደብረ ጽዮን የጊዜያዊ አስተዳደሩን ስልጣን ከተቆጣጠሩ በኋላ ቀጣይ ጊዜ ወዴት ነው የሚሄዱ፣ ምንድን ነው የሚያደርጉ የሚለውንም ደግሞ ከዚህ ጎን ለጎን ማንሳት እንችላለን። ትግራይ አሁን እንደ ከዚህ በፊቱ እንደ ሰሜኑ ጦርነት ወቅት ውሻ ሳይቀር ያሰለፉበትና እብድ ሳይቀር ጸጉሩን ተልጮ ግንባር የገባበት ሂደት ላይ አይደለም። አሁን የጊዜያዊ አስተዳደሩን ሙሉ ለሙሉ ተሳክቶላቸው ከተቆጣጠሩ ትግራይን አገር እናደርጋታለን በማለት ወደ ምዕራብ ትግራይ ዘመቻን ከህዝብ ጋር እናደርጋለን ብሎ ከቀሰቀሱ አርባዋ ፐርሰንት የሄደችዋን ወደ ስልሳዋ ፐርሰንት አምጥቶ መቶ ፐርሰንት አድርጎ ልክ እንደ ከዚህ በፊቱ ጦርነት ውስጥ ሊገቡ ይችላል። የዛን ጊዜም የትግራይ ህዝብ የተሸወደበት ዋናው ትልቁ ነገር ወልቃይትን ወደ ትግራይ መልሰን ትግራይ ሀገረ ትግራይ እናደርጋታለን። ህዝቡ በዛ ተስፋ ነው የተንቀሳቀሰው። የት ደርሳቸዋል ሲባሉ ደሴን ሳይቆጣጠሩ ለአዲስ አበባ ቀርበናል ነው የሚለዋቸው። ምክንያቱም መረጃ አያገኝም ነበር ህዝቡ። በዛን ሰዓት የህዝቡ ፍላጎት ፌደራል መንግስትን ከማንገድ ላይ ገለል አድርገን ወልቃይትን ተቆጣጠረን ትግራይን ሀገር እናደርጋታለን፣ አለቀ። ምን ትፈልጋላችሁ? ህዝቡ በዛ ነው ተቀብሎ ነበር። ይሄ ነገር ሳይሆን ቀርቶ ብዙ በርካታ ወጣቶች ዋጋ ከከፈሉ በኋላ ደግሞ ህዝቡ በቁጭት ወደ ላይ የተመለሰበት ሁኔታ ነው። በዛን ሰዓትም ነባር ነባር የሆነው ሰራዊት ወደ ኋላ ደብቆ ከትምህርት ቤት ከሱቅ ከእርሻ ከጎዳና የተሰለፉ ወጣቶችን መስዋዕትነት እንዲከፍሉ አድርጓል። ከፍተኛ ሻጥር ነበር። በህዋት ውስጥ በግንባር የውጊያ ሂደት ውስጥ ሁለት መቶ ሰባ ሺ ትክክለኛ ስታንዳርድ የጠበቀ ሰራዊት አለን ብለው ካሉ ያ ያለቀ ሰራዊት በትግራይ ከትምህርት ቤት የመጣ ከእርሻ ቦታ የመጣና ሱቅ ነጋዴ እና ጎዳና ላይ ሊስትሮ ሲሰሩ የነበሩት ናቸው ማለት ነው ያለኩት። ስለዚህ ህዋት ለጆኖሳይዱ ለተፈጸመው ጆኖሳይድ ላለቀው ለትግራይ ህዝብ ተጠያቂነቱ እንደተጠበቀ ነው ማለት ነው። አለን የሚሉት ታጣቂ ህዝብን አልጠበቀም ማለት ነው። ህዝብን አልተከላከለም ማለት ነው። ተደብቆ ነበር ማለት ነው። ምክንያቱም ሁለት መቶ ሰባ ሺ ነባር ሰራዊት አለኝ ብሎ ካለ ህዋት ይሄንን ሰራዊት ደብቆ ሌላውን ከላላና መከታን የማይችል ራሱን ከጥይት መከላከል የማይችልን ወጣት ከፊት ለፊት አሳልፎ አስጨርሷል ማለት ነው። ይህንን ከኛ የበለጠ የትግራይ ህዝብ ሊያውቁ ይችላል። በሌላ በኩል እንግዲህ የኤርትራ እጅ በህዋት ከህዋት ጋር ያለ እንደሆነ ህዋት አሁን ለጀመረው እንቅስቃሴ ህጋዊም ይሁን ህገወጥም ይሁን ከፌደራል መንግስት ጋር ራሱ መስማማት አይችልም ማለት ነው። ምን እያልኩ ግልጽ ነው። ከኤርትራ ጋር ግንኙነት ካላቸውና ንግግር ካላቸው አሁን ዋት በሚያደርገው እንቅስቃሴ የፌዴራል መንግስት ደግሞ ይህንን እንቅስቃሴ ለማክሸፍ ከአስር ሰው ጋር ከተጣላው ከአምስቱ ጋር አውቄ ልታረቅ ብሎ ዋታውን እያደረገ ያለውን የሚቀበል ከሆነ ዋት ፍቃደኛው ነው ይቀበላል ወይ ነው? ለምን ከጀርባው ሌላ ሰው አለ። አንዳንድ ጊዜ ሰዎች ሲጣሉና ሽምግልና በሚባልበት ጊዜ በጸቡ ውስጥ ያሌለው ዝም ብሎ ሩቅ የሆነ ሰው እከሌም ከኔ ጋር መጥቶ መቀመጥ አለበት ይላል። ምንድን ነው ሲባሉ እከሌ ካሌለበት ሽምግልና ላይ ተቀምጬ አልታረቅም የሚለዋል። ምክንያቱም ያ እከሌ እንዳይታረቅ ከልክሎታል ማለት ነው። ችግር ከመጣ እኔ ያለው ካንተ ጋር፣ እኔን ጥሌ የምትታረቅ ከሆነ ግን ወዮልህ ብሎታል ማለት ነው። እንደዛ አይነት ነገር የሚፈጠር ከሆነ ህዋት የፌደራል መንግስት ራሱ አሁን ተመቻችቶለት አልጋ በአልጋ ሆነው ቢቀበለው ህዋት ይህንን ተቀብሎ ከፌደራል መንግስት ጋር ራሱ ይስማማር ወይ ነው ይሄ የሚሆነው? እውነት ኤርትራ እጇ ካለችበት ከጀርባ አሁን ቆይቶ በዚህ በአሰብ ግርግር አንዳንድ እንቅስቃሴዎች ከኤርትራ ጋር የቃላት ልውውጦች በተነሱበት ሰዓት ህዋት እንዴት የውስጥ እንቅስቃሴ ሊጀምር ቻለ የሚለውን ከኤርትራ ጋር አገናኝተን ከፌዴራል መንግስት ጋር ደግሞ ምን ሊመጣ ይችላል የሚለውንም አንድ ላይ አስተያየተን ስንመለከት ይህንን ጉዳይ እናገኛለን ማለት ነው። በፕሪቶሪያው የህዋት አስተዳደር በሚለው ጉዳይ በትክክል የፕሪቶሪያውን ስምምነት ተከትለን ከሄር ፌዴራል መንግስት በፕሪቶሪያ የተስማማው ከህዋት ጋር ነው። ጊዜያዊ አስተዳደርን መቀመጥ የነበረበት ከህወሓት ውስጥ ነው። ብዙውን ጊዜ የፌዴራል መንግስት የሚሰሯቸው ስህተቶች አሉ። ተቃዋሚ ፓርቲዎችን ስልጣን አጋርተናል በማለት እነዛ ተቃዋሚ ፓርቲዎችን የራስ የማድረግ ስራ ነው የተሰራ። እናት ፓርቲን ብንወስደውን እንዴት ያለ ተከራካሪ የሆነ ሰውዬ ተቃዋሚ ፓርቲ ሆኖ እንዴት ያለ ሲከራከር የነበረውን ሰውዬ ትምህርት ሚኒስትር አድርጎት ተማሪዎችን እየጣለ ለመከላከያ ሲሳይና ቀለብ እያደረገላቸው ይገኛል ማለት ነው። ፓርቲውም በዛ ልክ እየተዳከመ ሄደ ማለት ነው። ጌታቸው ረዳ ፕሪቶሪያ ሄዶ ሲስማማ ህዋት ሆኖ ነው ሄዶ የተስማማው። ከፕሪቶሪያ መልስ የፌዴራል መንግስት ጌታቸው ረዳ ለራሱ አመቻችቶ የጊዜያዊ አስተዳደር ነው ብሎ አስቀመጠው። ጌታቸው ረዳ አሁን ተጠሪነቱ ለብልጽግና ነው እንጂ ለህዋት አይደለም። የፈረመው ግን ህዋት ሆኖ ነው። አሁን እየሰራ ያለው ግን ብልጽግና ሆኖ ነው። ተመልከቱ። በጣም እኮ የተጠላለፈ አይነት ነገር እኮ ነው። ዶክተር ደብረጽዮን እዚህ ቦታ ላይ እውነት አላቸው። ለህዋት ብሎ የፈረመው አካል ስለ ህዋት አገባኝም ብሎ ስለ ብልጽግና ነው አሁን እየሰበከ የሚገኘው። የጌታቸው ረዳ ቡድን ከፌዴራል መንግስት ጋር ግንኙነት ያለው ብልጽግና ማለት ነው። የደብረጽዮን ቡድን የደብረጽዮን ቡድን ህዋት ነው። የጌታቸው ረዳ ቡድን ደግሞ በምስር ወጥ ራሱን የለወጠ ብልጽግና ማለት ነው። በቃ ይሄ ነው። ስለዚህ እውነቱና ሐቁ እዚህ ላይ አለ። በኮሜንት ይሄንን ሀሳብ አስተያየት ትሰጣላችሁ ብዬ ተስፋ አደርጋለሁ። የፌደራል መንግስት አሁን በተደረገለት ጥሪ ዳግም ወደ ትግራይ ውስጥ ይገባል ወይ ነው? ዳግም ወደ ትግራይ ውስጥ ከገባ ደግሞ እነ ዶክተር ደብረጽዮንን አለው ያላቸው ከጀርባ ያለ ከሆነ ምን ሊፈጠር ይችላል እነ ጀነራል አንዳንድ ነገር እየሸጠታቸው ትግራይ የጦር ሜዳ ትሆናለች የሚል ንግግርም ሲያሰሙ ነበር። ምናልባት እንደዚህ አይነት ነገሮች እየሸጠታቸው ሊሆን ይችላል፣ ይሰማሉ። ከውስጥም አንዳንድ ነገር ሊኖር ይችላል። ይህንን እንግዲህ ወደፊት በትክክል አብረን ተከታትለን የምናየው ይሆናል ማለት ነው። ይሄ የራሴ ምልከታ ነው እንደ አንድ ግለሰብ። እናንተም ደግሞ ሀሳብ አስተያየት መስጠት ትችላላችሁ በዛ ላይ መልካም ጊዜ እንደሆንላችሁ መኛለው። ሰላም